ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዙ ዝት ይበልግ ቡድና የተከበራችሁ ቤተሰቦቼ እንዴት ናችሁ? መተናል ገብተናል ገብተናል። ላይቭ ላይቭ ገብተናል። ፕሊስ ላይክ ሼር ሰብስክራይብ እያረጋችሁ አብራችሁን ቆዩ። ቤተሰብ ሁሌም አብራችሁን ይንሰላላችሁ። ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እንዴት ናችሁ? ጁምአ እንዴት ነው ዛሬ?

ቀርጸሉት። በስመ አብ ወወልድ ወመንፈስ ቅዱስ። ዓርብ ሚዘት ላይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ምስጋና ይላል። ፕሊዝ ላይክ ሰብስክራይብ ጋይስ። ከሴቶች ተለይተሽ የተባረክሽ የማህፀንሽ ፍሬ የተባረከ ነው። ያለርኩሰት አምላክን የወለደች ድንግል ማርያም ሆይ እውነተኛ ፀሐይ ከአንቺ ወጣለን። ጌታ ተወለደልን፣ በክንፈ ረድኤቱም አቀረበን። እርሱ ፈጥሮናል እና ቅድስት ሆይ ለምኚልን። አምላክን የወለድሽ እመቤታችን ሆይ የብርሃን እናት ነሽና፣ አንቺን ብቻሽን በክብር ምስጋና እናገንሻለን። የተባረክሽ አንቺ ከመላእክት ትበልጫለሽ፣ ከደቂቀ አዳምም ትበልጫለሽ፣ ከደቂቀ አዳምም ትበልጫለሽ፣ ከሀሳቦች ሁሉ ትበልጫለሽ። ገናናነትሽም መናገር የሚቻለው ማን ነው? አንቺን የሚመስል የለም እና ማርያም ሆይ መላእክት ያገኑሻል፣ ሱራፌልም ያመሰግኑሻል በክርቤል ና በሱራፌል ላይ ያለው የሚኖር ጌታ መጥቶ ማህፀንሽን አድሯልና በማህፀንሽ አድሯልና ሰውን የሚወድ ወደ እርሱ አቀረበን። ክብር መስጋና ያለው እርሱ የእኛን ሞት ተቀጥሎ የእርሱን ሕይወት ለኛ ስለሰጠን ቅድስት ሆይ ለምኝልን። የድንግል መመኪያ የደናግል መመኪያቸው አምላክን የወለድሽ ድንግል ማርያም የተባረክሽ ነሽ። የማህፀንሽ ፍሬ የተባረከ ነው። ቃለን በፊት የነበረ እርሱ ሰው ሆኗል እና ከአንቺ የተወለደ ስጋችን ነሳ ተዋህደ መንፈስ ቅዱስንም ሰጠን። በቸርነቱ ብዛትም መሳዮቹ አደረገን። ጸጋና ክብን ከተቀበሉ ብዙ ሴቶች አንቺ ትፈጫለሽ። አምላክን ያወለሽ ማርያም ሆይ ልዑል እግዚአብሔር ያደረብሽ የከተመብሽ ረቂ ከተማ ነሽ። በኪሩቤል ና ላይ የሚኖረውን ጌታ በመሀል እጅሽ እና በቸርነቱ ብዛት ስጋዊ ፍጥረት ሁሉ የሚመግብ እርሱ ጡትሽን ይዞ ጠባ። ይኸው ሁሉን የሚያድን አምላካችን ነው። ለዘላለሙ ይጠብቀናል። እንሰግድለትና እናመሰግነው ዘንድ እርሱ ፈጥሮናል። ቅድስት ወይ ለምኝልን ድንግል ማርያም የሽቱ መኖሪያ የሕይወት ውሃ ምንጭናት የማህፀን ፍሬ ሰውን ሁሉ አድኗልና ከእኛም እርግማንን አጠፋለን። በመካከላችንም ሆኖ በስ በመስቀሉ አስታረቀን በልዩ ትንሣኤውም ሰው ዳግመኛ ወደ ገነት መለሰው። ቅድስት ሆይ ለምኝልን፣ ንጽሕት ቅድስት ድንግል ማርያም የታመነች አምላክን የወለደች ናት። ለሰዎች ልጆችም የምሕረት አማላጅ ናት። ኃጢአታችን ያሰልን ዘንድ ወደ ልጅሽ ወደ ክርስቶስ ለምኝልን። ቅድስት ሆይ ለምኝልን፣ ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩም ቅድስት ድንግል ሆይ ሰላምታ ይገባሻል ብሎ አክብሮ ከነገረኝ ነገር በቀር ምንም ሌላ የማውቀው እንደሌለኝ እግዚአብሔር ያውቃላለች። የማይቻለውን ቻልሽ። የማይወሰነው እና ምንም ምንም የሚወስነውን የሌለውን ወሰንሽ። በክብር ሁሉ ላይ ጸጋ ተሞላሽ። ወይ ምስጋናሽ በዛል። ክብርሽም ብዙ ነው። የአብቃ ማደሪያ ሆነሻል እና የክርስቲያን ወገኖች ምዕመናን የምትሰበስቢያቸው እና ማህያዊ የሚያድን ለሆኑ ስላሴ ሰጌድን መስገድን የምታስተምሪላቸው ሰፊ መጋረጃ አንቺ ነሽ። ሙሴ ያየውን የእሳት አምድ የተሸከምሽ አንቺ ነሽ። ይሄውም መጥቶ በማህፀንሽ ያደረው የእግዚአብሔር ልጅ ነው። ሰማይና ምድርን ለፈጠረ ጌታ ማደሪያ ሆንሽ። ዘጠኝ ወር በማህፀንሽ የተሸከምሽው ሰማይና ምድር ለማያወስኑት የታመንሽ አንቺ ነሽ። ከምድር ወደ ሰማይ ለማድረግ መሰላት ሆንሽ። ብርሃንሽ ከፀሐይ ብርሃን ይበልጣል። ቅዱሷን በፍጹም ደስታ ያዩት ኮከብ ከአንቺ የተወለደ የምስራቅ አንቺ ነሽ። ይሄውም በቃርቡ ናር ትወልድ ዘንድ በሔዋን የፈረደባት ነው። አንቺ ማርያም ግን ጸጋን የተሞላሽ ወይ ደስ ይበልሽ የሚል ቃል ሰማሽና፣ መጡቷ የራን የፍጥረት ሁሉ ገዥ የሆነ ንጉስን ወለድሽልን። መሀሪ ነው ሰውንም ወዳጅ ነው። ስለዚህ ማርያም ሆይ የተባረክሽ ነሽ፣ የማህፀንሽ የተባረከ ነው። ጸጋን የተሞላሽ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ እያልን መልአኩ ገብርኤል እንዳመሰገንሽ እናመሰገንሻለን። ቅድስት ሆይ ለምኝልን። የወድ ስዋ መላእክት መላእክት ማርያምን በመንጦላኦት ውስጥ ያመሰግኗታል። ሀዳስ ጠዋ ለአንቺ ምስጋና ይገባሻል እያሉ መላእክት ማርያምን ቃልን ተቀበይ አላት። ከአንቺ ዘንድ ይመጣልና በማህፀንሽም ያድራል። እንዴት ከድሃቤት አደረ እንደ ምስኪን ከሰማያት ወርዶ የእርስዋን ባህሪ ባህሪ አድርጎ ተወለደ። በስድስተኛ ወር ገብርኤል መላእክት ከእግዚአብሔር አብ ዘንድ ተላከ ከአንዲት ሀገር ናዝሬት ገሊላ ከምትባል ለዮሴፍ ምጭኛ ከሆነች ከድንግል ዘንድ የዚችም የድንግል ስማ ማርያም ነው። መልአኩም ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል። እግዚአብሔር ከስጋሽ ስጋ ከነሱነሱነስቶ ከአንቺ ሰው ሆኗል እና ከሴቶች ይልቅ አንቺ ቡርክት ነሽ። ከቃሉ አነጋገር አይታ ደምትገጠች እንዲህም አለች፣ እንዲህ አለ የምስጋና እጅ መንሻ ያደረግልኛል። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ። ከእግዚአብሔር ዘንድ ባለሟልነትን አግኝተሻል እና እንሆ ትወልጃለሽም፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ እግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት ያባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሳል። መንግስቱም አያልፍም። ማርያም መላኩ እንዲያለችው ይህ ነገር እንደምንሆንልኛ እንዘ የምር በምሴ መልአኩም እንዲ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው። እንሆ ኤልሳቤጥ ካንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች ልጅም አገኘች፣ እንሆ የስድስት ወር ሆነ መካን ሲሏት፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምን መልአኩ እንደ ቃል ይደረግልኝ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል አንች ክብር ምስጋና ይገባሻል አላት። ወላዲተ አምላክም ምስጋና ይገባሻል። ቅድስት ነሽና ምስጋና ይገባሻል። የመለኮት ነሽና ምስጋና ይገባሻል የተሸለምሽ ድንኳን ነሽ እና ምስጋና ይገባሻል። የመለኮት እህት፣ የመላእክት እህት፣ የህዝብ ሁሉ እናት ነሽ እና ምስጋና ይገባሻል። የሁሉ እመቤቴ ማርያም ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ምስጋና ይገባሻል።